ህይወት ምርጫ ናት። ከተነሳንበት ከማለዳ አንስቶ እስከ ምሽት ድረስ ወደ ቤታችን እስክንገባና እስክንተኛ ድረስ ሁላችን በህይወታችን ላይ የተለያዩ አስበንም ሳይሆን፣ ሳናስብ ምርጫዎች እናደርጋለን። በሚቀጥሉት ሶስት ቪዲዮዎች ላይ ከእናንተ ጋር ህይወት ምርጫ ነው በሚል የእግዚአብሔርን ሀሳብ ለመከፋፈል እፈልጋለሁ። እግዚአብሔር ደግ ስለሆነ እንዲያስተምረን ከእኔ ጋር አብረን እንጸልይ። ጌታ ሆይ ተናገረን በህይወታችን ላይ አንተን መምረጥ እንድንችል አንተን ደግሞ እንድናስቀድም፣ እግዚአብሔር ሆይ ምርጫ ደግሞ ዋጋ እንደሚያስከፍለ እንድንማር ከቃልህ ከመንፈስህ ከፍለ እንድትሰጥን ጸልያለሁ፣ በጌታ በኢየሱስ ስም አሜን። ምርጫ በራሳችን ሀሳብ ሆነ በሰው ሀሳብ ወደ ህይወታችን ይመጣል። መጽሐፍ ቅዱስ በመክብብ 12፥14 ላይ መልካም ይሁን ክፉ ስውር የሆነው ነገር ሁሉን አንድ ሳይቅር ማንኛውንም ስራ እግዚአብሔር ወደ ፍርድ ያወጣዋል ይል የምንመርጣቸው ምርጫዎች በህይወታችን ላይ ኮንስኮንስ አላቸው። ሆኖ በጣም ነው አበክሬ ነገራችሁ መፈለገው ምርጫችን ነጋችንን ይወስነዋል። ዛሬ ከእናንተ ጋር ልካፈል የፈለጉት የእግዚአብሔር ቃል በሚቀጥሉት ሶስት ክፍሎች ላይ እናየዋለን ብዬ የማስበው እግዚአብሔር በምርጫ እንዴት አድርጎ ህይወታችን ላይ እንደሚሰራ እንድናስብ ፈልጌ መጽሐፉ የምናገኘው በሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር እስከ 30 ነው። እርግጠኛ ነኝ በጣም የእግዚአብሔርን ቃል ስለምትወዱ ታነቡታላችሁ ብዬ አስባለሁኝ። ለመጀመሪያ ክፍል ግን የተወሰነውን ፓርት አነብና ላካፍላችሁ እፈልጋለሁ። ይሄ ክፍል ሁላችሁም በእጃችሁ መጽሐፍ ቅዱስ እንዳለ በማሰብ እንደምታነቡት በማሰብ ይሄ ክፍል እዮሳፍት ሞዓብን፣ አሞንን ድል ለማድረግ መነሳቱን በተመለከተ ምዕራፍ 19ን ደግፎ የተጻፈ ክፍል ነው። በጣም የሚገርመኝ ክፍሉ ሲጀምር ከዚህ በኋላ ብሎ ይጀምራል። ወይ ከዚህ በኋላ ብሎ ንግግር ስለሌለ ከዚህ በኋላ ከተባለ የቀደመ ታሪክ አለ። እንደ ቤት ስራ ልስጣችሁ፣ ምዕራፍ ምራፍ 19 እናንተ ገቡና አጡት። ምዕራፍ ምራፍ 19 እኔ ጠላቶች የተሸነፉበት ነገሮች ያለቁበት ህይወት ደስ ያለበት ሲሰምረበት ጊዜ ነበር። ግን ያ ጊዜ ያለፈና ምዕራፍ ሀያ መጣ። ምዕራፍ ሀያ እንደዚህ ይላል፣ ከዚህ በኋላ ሞዓባውያን አሞናውያን፣ ከዛም ከጥቂት ሞዓናውያን ጋር ሆኖ ኢዮሳፈትን ለመውጋት ወጡ ይላል። ዛሬ ህይወት ምርጫ ናት ብዬ ስመጣ በህይወታችሁ ላይ ቻለንጅ ሲመጣ እንዴት አድርጋችሁ ቻለንጅ እንደምትወጡት ከእግዚአብሔር ቃል አስረግጭ ሊነግራችሁ በፊታችሁ መጥቻለሁ። ምርጫ ነው። እርግጠኛ ነኝ በተለይ በዚህ በቴክኖሎጂ ዘመን ላይ በየቀኑ ወደ እናንተ ውትና ወደ እናንተ ቤት የዜና ማአት ይመጣል። መልካም ዜና ይመጣል፣ ክፉ ዜና ይመጣል፣ የኢኮኖሚ ዜና ይመጣል፣ የበሽታ ዜና ይመጣል። የማይመጣ ዜና ይሄ ኢዮሳፍጥ የሚባል መሪ ምዕራፍ 19 ላይ ታሪክ ጨርሻለሁ ነገር ተስተካክሏል ብለው ከጨረሰ በኋላ ምዕራፍ ሀያ ላይ ወሬ የሚያመጡ ሰዎች መጡና ለመውጋት የመጡ ሰዎች እንዳሉ ነገሩት። ቁጥር ሁለት ላይ እንደዚህ ለሰዎችን መጥተው ኢዮሳፍጥን ግዙፍ ሰራዊት ሊወጋህ ከሙት ባህር ወደዚህ ካለው ከሄደ መጥቶ ባህል አሉት። ኢን አዘር ወርድስ መጥፋትህ ነው። ታሪክ አለኝ እቀጥላለሁ ነገሬን አስተካክላለሁ ብለህ እያሰብክ ከሆነ ምዕራፍ 19 ላይ ዘጋው ብለህ ከሆነ ምዕራፍ ሀያ ነው አሁን ምዕራፍ 20 የውጊያ ዘመን ነውና ልትወጋ ነው የሚሉ ዜናዎች መጡ አላውቅም በአንተ ኮንቴክስት በአንቺ ኮንቴክስት ምን እንደሆነ እኔ በምኖርባት በካሊፎርኒያ ሁለት የዜና ምንጮች አሉ ሲኤንኤን እና ከዛ ደግሞ በሪፐብሊካን ውስጥ የሚሰራ የዜና አለ። ሁለቱም የዜና ምንጮች የሚያደርጓቸው ነገሮች ሁል ጊዜ ሽብር ማውራት ነው። እነኚህ ሰዎች ግዙ ሰራዊት ሊወጋ ከሙት ባህር ማለትም ቀርቦሃል፣ ከአንተ ደስቲ ጎን መጡብህ ብሎ ነገሩት። ምዕራፍ ሀያ ቁጥር ሶስት ያስደንቀኛል። በጣም ነው የሚያስደንቀኝ። እናንተ እንዴት እንደምትመልሱ አላውቅም። በህይወታችሁ ላይ እንደዚህ አይነት ከባድ ዜና ቢመጣ ምን ትላላችሁ? እዩሳፍጥ ሰው ስለሆነ ምዕራፍ 19 ላይ ድል ቢያገኝም ሰው ስለሆነ ምዕራፍ ሀያ ቁጥር ሶስት ላይ መጽሐፍ እንደዚህ ይላል፣ እዮሳፍጥ እጅግ ስለፈራ ፈራ ይላል። ሰማችሁኝ፣ ፈራ ይላል አይገርም? እዮሳፍጥ ሰው ስለሆነ ለሰማው ወሬ ሪስፖንድ ፈራ ይላል መጽሐፍ ቅዱስ። ተፈራለሽ ተፈራለ። አሁን ቄስ ነኝ፣ ግን እፈራለሁ፣ ሰው ስለሆነ። ግን ህይወት ምርጫ ነታላ ያልኳችሁ፣ ለፍርሃታችሁ የምትሰጡት ምላሽ ምርጫችሁ ምንድን መጽሐፍ ቅዱስ ኢዮሣፍጥ እጅግ ስለፈራ እግዚአብሔርን ለመፈለግ ፊቱን አቀና በይሁዳም ላይ ጾም አወጀ። እንደ እግዚአብሔር ሰው ልንገራችሁ፣ እንደ እግዚአብሔር ሰው ልምከራችሁ። ተፈራላችሁ፣ ችግር የለውም። ተደነግጣላችሁ፣ ችግር የለውም። ነገር ግን የድንጋጤያችሁ ምላሽ የሕይወታችሁ ምርጫ መሆን ያለበት የእግዚአብሔርን ፊት መፈለግ ነው። ዛሬ የባረካቸኋል በጌታ በኢየሱስ ስም እግዚአብሔርን የምትፈልጉበት ጸጋ አሁን በዚህ ሰዓት እንዲያገኛችሁ እጸልያለሁ። እግዚአብሔርን ለመፈለግ ፊቱን አቀና ሚንስ በእቅድ በዓላማ በፐርፐስ ከኤክስፒሪየንሱ ተነስቶ እንዳደረግ ታውቃላችሁ። የሚያስደንግጥ ሰራዊት መጥቶብኛልና እና መልስ እኔ አልችልም፣ አቅም የለኝም፣ ህይወቴ ላይ ምርጫ እንድወስድ የመጣብኝ መከራለና ምርጫዬ እግዚአብሔር ነው ሲል እንመለከታለን። በይሁዳ ላይ ጾም አወጁ። ይገርመኛል ቁጥር አራት ላይ የእሱ ሪስፖንስ የእሱ ምላሽ፣ ቁጥር አራት ላይ የምታነቡትን ታሪክ ይሰጣቸዋል። ቁጥር አራት ላይ የህዝብ ምላሽ ነው። ህይወት ምርጫ ነው። አንተ አንቺ፣ በህይወትሽ ላይ በምድር ላይ በምትኖርበት ሁሉ መጽሐፍ ስላንተ ስለአንቺ ሲናገር ጨውነህ፣ ብርሃን ነው ይላል። መሪ ነህ ማለት ነው። መሪ ከሆንክ ሰዎች ህይወት ላይ የምትመርጠው ምርጫ ያሉ ሰው በነገርህ ላይ በህይወት ላይ ሲመጣብህ የምትመርጠውን እያየ ይከተልሃል። ይህ መሪ ያደረገውን አዩ። ቁጥር አራት የይሁዳ ህዝብም የእግዚአብሔርን እርዳታ ይሻ ዘንድ በአንድነት ተሰበሰበ፣ ከይሁዳ ከተሞች ሁሉ እግዚአብሔር ለመፈለግ መጡ ይላል። ህይወት ምርጫ ነው። በዛሬው ዕለት በአሁኑ ሰዓት ይሄንን ቪዲዮ በምትመለከቱበት ጊዜ ይሄንን መልእክት በምትሰሙበት ጊዜ መከራው ስላላችሁ ሰዎች ምርጫ ዛሬ አድርጉ። መጽሐፍ ሲናገር እኔና ቤቴ ግን እግዚአብሔርን እንመርጣን ይላል። ዛሬ እግዚአብሔርን ምረጡ፣ ዛሬ ኢየሱስን ምረጡ። ለምን መሰላችሁ? ይሄ ሰውዬ ፊቱን ወደ እግዚአብሔር አቅምቷል። ምናልባት በክፍል ሁለት ወይም በክፍል ሶስት ላይ ታገኙ ይሆናል። ለምን ይሄ ምርጫው መልስ እንዳገኝ ምርጫ ወሳኝ ነገር ነው። ምርጫ ነጋችንን ያስተካክላል። ምርጫ የህይወት መቀጠል አለመቀጠላችንን ዋስትና ይሰጠዋል። ይገርመኛል ዮሳፍጥ እግዚአብሔርን ለመፈለግ ፊቱን ሲያቀና፣ ጾም ሲያውጅ ህዝብ ተከተለ። በጣም ብዙዎቻችን እኔን ጨምሮ ተከታይ እንወዳለን። እኔ በጣም ወዳለ እንደምትወዱ ተስፋ አደርጋለሁ። ግን የሚከተሉ ሰዎች እግዚአብሔር እንዲከተሉ ዘንድ እኛ እግዚአብሔርን መፈለግ አለብን። ምርጫችን እግዚአብሔር መሆን አለበት። ይገርመኛል ምርጫው እግዚአብሔርን መፈለግ ብቻ መሰላችሁ? ያስደንቃል መጽሐፍ ቅዱስ ሲናገር ኢዮሳፌት በእግዚአብሔር ቤተ መቅደስ ከአዲሱ አደባባይ ፊት ለፊት ቆመና ለይሁዳና ለእስራኤል በጉባኤው መካከል እንዲህ አላቸው ይላል አያችሁ ምርጫው እግዚአብሔር መፈለግ ብቻ ሳይሆን መቅደሱን መፈለግ ነው። በጌታ በኢየሱስ ክርስቶስ ይሄ መንፈስ ያገኛችሁ። ምርጫችሁ ዛሬ ሕይወታችሁ ላይ ቻሌንጅ ካለ መቅደሱን የምትፈልጉበት መንፈስ ያገኛችሁ። መቅደሱ ውስጥ ቅዱሱ ኢየሱስ ስላለ፣ መቅደሱ ውስጥ የነገሰው ኢየሱስ ስላለ፣ መቅደሱ ውስጥ የእግዚአብሔር ልዑልና ስላለ፣ መቅደሱ ውስጥ በብሉይ ኪዳን ታቦት በአዲስ ኪዳን ኢየሱስ ስላለ ምርጫችሁ መቅደሱ መካከል ይሆንላችሁ። እዛ ጋር ስትቆሙ ይገርመኛል። ዝም ብዬ በምናቤ ስለሰለው ኢዮሳፍጥ ፓወርፉል የሆነ ይመስለኛል፣ ጉልበታም የሆነ ይመስለኛል፣ አቅማም የሆነ ይመስለኛል። ለምን የቆመበት ስፍራ የህልውና ነው፣ መገኛ ስፍራ ነው። ምርጫ ወሳኝነት አለው። ምንድን ነው ምርጫ? ምንድን ነው ምርጫ? በህይወት መከራ ጊዜ፣ በቻሌንጅ ጊዜ ማንጋ የት ጋር ትቆማል? አጎተ ቤት አካውንት ጋር ዘርጋ ነው ምርጫችሁ እግዚአብሔርና እግዚአብሔር እንዲሆን አበረታታችኋለሁ። አይገርምም? ምርጫችሁ እግዚአብሔር ሰው ንግግራችሁ እግዚአብሔር ነው የሚሆነው። መጽሐፉ ሲናገር ቁጥር ስድስት ላይ እንዲህ አለ ይላል። መጀመሪያ ፊቱን አቀና ይላል። በዚያ መቅደስ መጣ ይላል። መቅደስ መካከል ገባና ቆም ይላል። ከዚያስ ንግግሩን አስተካከል ይላል። ሕይወትና ምርጫችሁ እግዚአብሔር ሲሆን ንግግራችሁና ቋንቋችሁ እግዚአብሔር ብቻ ይሆናል። ሕይወትና ምርጫችሁ አምላካችሁ ሲሆን ምክክራችሁና ምስክርነታችሁ ስለ እግዚአብሔር ይሆናል። ሕይወትና ምርጫችሁ እግዚአብሔር ሲሆን የምታደርጉት ነገር ሁሉ በእግዚአብሔር ላይ የተመረኮዘ በሱ ማንነት ላይ የተደገፈ ይሆናል። ወገኖች ሕይወት ምርጫ ነው። እህቴ የህይወት ምርጫ ነው። ወንድሜ እናቴ፣ አባቴ፣ ህይወት ምርጫ ነው። ወንድሞቼ ስሙኝ፣ ህይወቶቼ ስሙኝ። እንደዚህ ያለ ይላል የአባቶቻችን አምላክ እግዚአብሔር ሆይ አንተ በሰማይ የምትኖር አምላክ አይደለህምን? ህይወት ምርጫ ነው። በማን ነው የምትገዳደረው? በማን ነው የምትገዳደሩ? በማን ነው የምትፎክረው? በማን ነው የምትፎክሩ? ኢዮሳፍጥ አንተ አለና የሰማይ የምድር አምላክ አይደለህምን? የምድር ህዝቦች መንግስታትን ሁሉ የምትገዛ አንተ አይደለህምን? ኃይል ስልጣን በእጅ ነው። ሊቋቋመ የሚችል ማን ነው? ልምከራች ወገኖች፣ የእናንተ አምላክ የኔ አምላክ ይለያል። ህይወት ምርጫ ነው። ማን ላይ ተደገፍ ያለሽ? ማን ላይ ተደግፋል? ማንን ነው የምትጠራው? ከማን ጋር ትጣበቃለት? በእውነት ችግርና መከራ ሲመጣ አምላኬ ብለ በእግዚአብሔር አምላክህ በጌታ በኢየሱስ ክርስቶስ በንጉስህ ትመካለ። ሰማይን የዘራነ ምድርን የመሰረተው ነው ትላለ። ትያለሽ። እላለሁ ህይወት ምርጫ ነው። ዛሬ ልሞግታችሁ ከፊታችሁ ቆሜያለሁ። ህይወት ምርጫ ነው። መጽሐፍ እንደሚናገር ማንን ትመርጣላችሁ? ክፍል ሁለት ላይ በምርጫ ዙሪያ ብዙ እንነጋገራለን። እወዳችኋለሁ። የአምላክ የጸጋ በኢየሱስ ክርስቶስም ከእናንተ ጋር ይሁን። ምርጫችሁ ኢየሱስ ይሁን። ተባረኩ። ቄስ ሙሉነህ